ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትናንትና ምሽት የዩሮፓ ሊግ ጨዋታዎች የተደረጉበት ምሽት ነው የነበረው። አራት ጨዋታዎች ተደርገዋል። እነዚህ አራት ጨዋታዎች ሲደረጉ ቦዶ ላዚዮን ሁለት ለዜሮ በሆነ ውጤት ያሸነፈበት በጣም ያልተገመተ ውጤት ሆኖ ተመዝግበዋል። ኦሎምፒክ ሊዮን እና ማንቸስተር ዩናይትድ ያደረጉት ጨዋታ ሁለት ለሁለት በሆነ አቻ ውጤት የተጠናቀቀ ነው። በጣም ትልቅ ርዕሰ ጉዳይ የፈጠረ ጨዋታ ነው። በዚህ ጨዋታ ላይ አልማዳ በ25ኛው ደቂቃ ለሊዮን የመጀመሪያውን ጎል አስቆጠረ። ከዛ በኋላ ዮሮ ሁለተኛውን ጎል አስቆጥሯል። ልክ የመጀመሪያው አርባ አምስት ተጠናቆ ወደ መልበሻ ቤት ሊገቡ ሲሉ ነው ይህንን ጎል ያስቆጠረው። ከዛ ሰማኒያ ስምንተኛው ደቂቃ ላይ ጆሹዋ ዘርኬዜ ጎል አስቆጠረ። በዚህ ውጤት ይሄ ጨዋታ ተጠናቀቀ ብለን ስንጠብቅ በጣም በሚገርም ሁኔታ ዘጠና አምስተኛ ደቂቃ አካባቢ ላይ ቺርኪ ከኦናና አሲስት የተደረገለትን ብለን መግለጽ ሁላ እንችላለን ጎል አስቆጥሮ ሁለት ለሁለት በሆናቸው ውጤት ጨዋታው ተጠናቋል። ቶትናም ና ፍራንክፈርት ያደረጉት ጨዋታ አንድ ለአንድ በሆነ ውጤት ነው ያበቃው። የሬንጀርስ ና የአትሌቲክ ክለብ ጨዋታም ዜሮ ለዜሮ በሆነ ውጤት ተጠናቋል። እነዚህ አጠቃላይ የተደረጉት ጨዋታዎች ና የተመዘገቡት ውጤቶች ናቸው። ግን የማንቸስተር ዩናይትድ ጨዋታን ለይተን አውጥተን ብንነጋገርበት ጥሩ ነው ብለን አስበናል ምክንያቱም የኦናና ጉዳይ ትልቁን መድረክ የወሰደ ነው። በነገራችን በጣም ብሶ ነው የወቀሰው። እንደገና ከጨዋታው በፊትም ከማቲሽ ጋር ይወራወሩ የነበረው ቃላት ብዙ ሲያነጋግር ነበር። እንደውም ትናንት ጨዋታውን የተከታተሉ አድማጮቻችን ካሉ ልክ ኦናና የሆነ ነገር ባደረገ ባደረገና በቴሌቪዥን ካሜራ ላይ በቅርበት በመጣ ቁጥር ወዲያው ደግሞ ማቲችን እንመለከት ነበር። እሱ ተቀያሪ ወንበር ላይ ነበር ተቀምጦ የነበረው እና በሁለቱ መካከል የነበረው የጨዋታ በፊት ንግግርም ብዙ ያስባለ ነው። በነገራችን ላይ ከጨዋታውን በተመለከተ አስተያየት እንዲሰጡ ሲጠየቁ ወይንም ደግሞ አስተያየት ሲሰጥ ኦናና፣ እኛ ከሊዮን እየተሻልነን እና ምንም እናሸንፋለን ያን ያክል ጥርጥር የለውም ትልቁና የተሻለው ቡድን እኛ ነን ብሎ አስተያየት መስጠቱ ነው። በማቲች በኩል ማንቸስተር ዩናይትድ ካስፈረማቸው በጣም ከማይረቡ ግብ ጠባቂዎች መካከል ነው ኦናና እና እንደነሹ ማይክል ሆኑ ቢያወራ እንኳን ምንም አይደለም። እኛ ራሳችንን እናይ ነበረ። ግን እንዲህ አይነት ሰነፍና የማይረባ ግብ ጠባቂ ሆኖ እንዲህ አይነት ነገሮችን መናገር የለበትም፣ ለሚናገረው ነገር በጣም ጥንቃቄ ማድረግ አለበት ብሎ እንደገና መልስ ሰጠ። ከዛ እንደገና ኦናናም ደግሞ ከአለማክበር አይደለም ይህንን የተናገርኩት ግን በማንቸስተር ዩናይትድ የአምስት አመት ቆይታ ምንም ዋንጫ ማሳካት ያልቻለ ሰው የሰጠው አስተያየት ነው የሚል ነገር ደግሞ ተናገረና በጣም ከፍተኛ ጡዘት ነበር። ከጨዋታው በፊት እና ጨዋታውም ላይ ቅድም እንዳልኩት በኦናና እና በማቲች መካከል የነበረውን ጉዳይ ብዙ ሰዎች አስተያየት ሲሰጡበት ነበረ። ከጨዋታው በኋላ ደግሞ ኦናና ማቲችን ልክ አደረገው የሚል አስተያየት ነው በበጣም በብዙ ሰዎች ሲሰጥ ያየሁትና ማንቸስተር ዩናይትድ በቃ ኦናናን ማሰናበት አለበት የሚል ጠንካራ የሚባል አቋም ይዘው አስተያየት ሲሰጡ የነበሩ ሰዎች አሉ። ለማንኛውም በትላንትና ጨዋታ ላይ እሺ፣ ትጨምራል። እድል ከሰጠሽ፣ ምንድ ነው መሰለሽ፣ የሁሌም የሚባል ነገር አለ፣ የተግባር መልስ ስጥ ይባላል። አትረባም ስትባይ፣ የምትረቢ መሆንሽን ማሳየት ያንቺ ፋንታ ነው። ብታዩን የቆረ ባለው የር ሺህ ጊዜ ብታወሪ በተግባር ግን የማይረባ ነገር ማድረግሽን የምትቀጥ ከሆነ ትርጉም የለውም። አሸናፊ አትሆኝም። ሀሳብ አደለም አንዳንዴ የአሰብሽውን ሀሳብ መተግበርን አሸናፊ የሚያደረግሽ ሀሳብ አሪፍ ነገር ነው። ማሰብ በጣም አሪፍ ነገር ነው። ግን ያንን ኤክስኪዩት ካደረግሽው ነው አደለ ዊነር የምትሆኝው። ፕራክቲካል የማይሆን ሀሳብ የባከነ ነው። ምንም ጥያቄ የለውም። ስለዚህ ማንቸስተር ዩናይትድ ካስፈረማቸው ግብ ጠባቂዎች የማይረባው ኦናና ነው። አለ የሚረባ ሆኖ ራሱን ማሳየትና ማቲች የማይረባ ብሎ በመናገሩ እንዲያፍር ማድረግ የነበረበት ኦናና ነው። አጋጣሚውን ተጠቅሞ ጉብዝናውን አሳይቶ ከቃላት መወራወር ይልቅ የተመታን ኳስ ማዳን፣ እንደዚህ አይነት ከንቱ ጎል ማንቸስተር ዩናይትድ ላይ እንዳይቆጠር ማድረግ ሲችል ፕራክቲካሊ ማቲች ከዛም በኋላ ወጥቶ ነው ይሄ የማይረባ በረኛ እያለ ወሬውን ቢቀጥል ሲረባ ስላየ ነው። አናም ነው ማቲችን ማለት ነው። ፕራክቲካል ነው ሪፕላይ መደረግ የነበረበት በተግባር ሜዳ ላይ ማለት ነው። አሁን እኔ ኒማንያ ማቲች ወረስ ጎል ኪፐር ኢንማን ዩናይትድ ሲስቶ የአይነት ነገር ሲል የተሰማኝ ስሜት አለ። አዎ፣ ያንን አስተያየት የተናገረበት ነገር ምናምን ኦናና ላይ የማያቸው ክፍተቶች ምናምን ምናምን መተውብኛል እኮ ግን ይሄ ሙሉ በሙሉ አሁን በምልሽ መጠንና ልክ ግን አልተቀበልኩትም። ኦናና እንደዛም አይረባም የሚባል በረኛ ወይም ማቲሽ ሊል ባለው መጠን የሚገለጽ በረኛ ነው አልልም እስከ ትላንትና ድረስ። ልክ ትላንትና ያን ነገር ሲያደርግ ግን ከማቲች በላይ በጣም ብዙ ሰው እውነትም እያለ ማቲችን መነሻ አድርጎ ኦናናን ይሰድቧል የእውነት ለመናገር በጣም በጣም አሳፋሪ ነገር ነው የሚያደርገው ሁለቱም ጎሎች ማንቸስተር ዩናይትድ ላይ የተቆጠሩት ሁለቱም ጎሎች የሱ ስህተቶች ናቸው የመጀመሪያውን ጎል ይሄ በቃ ታይሚንጉን በጣም ያልጠበቀ በደንብ አድርጎ ያንን ጎል እንዳይሆን ማድረግ የሚችል ነው የነበረው። ሁለተኛው ጎል ደግሞ በቃ እንደ ስጦታ ነው እንደ አሲስት ብዬ የገለጽኩትም ቅድም ዛ ነው። ሰማንያ ስምንተኛ ደቂቃ ላይ ጎል ላገባ ቡድን ሰማንያ ስምንተኛው ደቂቃ ላይ ከአንድ ለዜሮ መምራት ሁለት ለአንድ አሸነፈ ሊባል የተዘጋጀ ቡድን እና ይሄ ውድድር ለማንችስተር ዩናይትድ ምን ማለት እንደሆነ ሲነገር ሲተነተን ሀሳብ ሲሰጥ የነበረውን እናስታውስ። ለማንችስተር ናይትድ እኮ ይሄ ምናልባት የላይፍ ሴቪንግ የምንለው እኮ ውድድር ነው። ማንችስተር ናይትድ ራሱን የሚያድንበት፣ አለበለዚያ በሚቀጥለው የውድድር ዓመት አምስተኛ አምስት የእንግሊዝ ክለቦች ሲገቡ ከአምስት ውስጥ የለም እኮ ማንችስተር ናይትድ። ዚስ ኢዝ ዘ ኦንሊ ዌይ። ይሄ በአውሮፓ ቻምፒዮንስ ሊግ ላይ ለመሳተፍ ካለው ፋይዳ ካለው ትርጉም አንፃር ነው ማውራሽ ሳሚ። ስለ ገንዘብ መስራት ደግሞ ስታስቢው የዩሮፓ ሊግ ሻምፒዮን ሲሆን የሚሰራት ፔኒ ነው ምልሽ ለማንቸስተር ዩናይትድ ቫሉ አለ አለሁበት ከሚለው ፋይናንሽል ክራይሲስ አንጻር ማለት ቻምፒዮንስ ሊግን በሚቀጥለው የውድድር ዓመት በመቀላቀሉ የሚሰራው ገንዘብ ማንቸስተር ዩናይትድን በጣም በደንብ በደንብ በደንብ ያግዘዋል ከእንደሰከረ ሰው ከመወላገድ በተወሰነ ደረጃ ተረጋግቶ የሚሄድ ሊያደርገው ይችላል በተወሰነ ደረጃ ምክንያቱም ማንቸስተር ዩናይትድን በባለቤትነት የያዙት ሰዎች የሚወስኑት ውሳኔ ለእያንዳንዷ ፔኒ ግድ ያለው ሰው የሚወስነው ውሳኔ ነው። አምባሳደር ያሏቸውን ሰዎች የሚያባረሩት፣ 450 ሰራተኛ የሚቀንሱት፣ የሰራተኞቹ የምሳ ምገባ እንዲቋረጥ የሚያደርጉት፣ ለእያንዳንዷ ድንቡሎ ግድ አለን የሚሉት ክለቡ ከሚገኝበት የፋይናንስ እውነት ጋር በተያያዘ እኮ ነው። ሌላ እኮ አይደለም። የሆነ ያባረሹ ሰውዬ የተባረረው ገንዘብ ለመቆጠብ ከሆነ ልታገኝ የምትሲሆን ገንዘብ የሚያሳጣሽን ሰውዬ ለምረ የምታቆዩ እንደ እንደዚህ ይሄ ዋጋ የሚያስከፍሉ ውድ ስህተቶች ነው። ኦናና ስንት ጊዜ ሰራ? ይሄኛው በጣም ውድ ነው። በጣም በጣም ውድ ነው። እንደውም ከባለፈው የውድድር ዓመት ጀምሮ እንደ ኦናና ስህተት የሰራ ተደግ ስምንት ጎል የሚሆኑ እንግዲህ ስህተቶችን በመስራት ረገድ እንደሱ ብዙ ስተት የሰራ ሌላ የፕሪምየር ሊግ ክለብ ተጫዋች ግብ ጠባቂ የለም። ምና ይሄ ለማንችስተር ዩናይትድ ምን ማለት ነው? ደግሞ እንደዚህ ብለህ ከተናገርክ በኋላ አሁን በሚቀጥለው ጨዋታ ላይ እድል ይሰጠዋል አይሰጠውም የሚለው አሁን መነጋገሪያ ሆኗል። ግን የሆነ ጨዋታ ላይ ደግሞ ሌላ የሚገርም ነገር ሲያደርግ ትመለከተዋል። ኦናና በጣም በቃ የሚገርም ደብል ሴቡላ ሲያደርግ ምናምን የምታየው ፐርፎርማንስ ደግሞ ይዞ ይመጣል እና ማንቸስተር ዩናይትድ ግን ምንድን ነው መወሰን ያለበት የሚለውም ነው አሁን በጣም እያነጋገረ የሚገኘው። አልታይን መጠቀም አለባቸው አሞሪም። ምክንያቱም እሱም ደግሞ በተሰጠው አጋጣሚ በዩሮፓ ሊግ በኤፌ ካፕ በተሰጡት አጋጣሚዎች ጥሩ ነገር አሳይቷል። እንደሁም ለኦናና ስጋት ነው ይሄ ግብ ጠባቂ ተብሎ ሲነገር ነበር እና እዛ ላይ የሚወስኑት ውሳኔ ይጠበቃል። አሞሪም አሁን ደግሞ በፕሪምየር ሊጉ ከኒውካስትል ጋር ነው ጨዋታ የሚያደርገው። የፕሪምየር ሊጉን እኔ ባለፈው ያልኩ ስለሆነ የሚሰማ ግድ የለኝም ለሱ። አዎ እሱ ምንም ያን ያክል ውጤት የሚያመጣ አይደለም፣ ግን ደግሞ በጣም በሚያዋርድ መንገድም ደግሞ መሸነፍ የለበትም ማንቸስተር ዩናይትድ ጨዋታው ላይ እስካለ ድረስ ብዬ ነው ማስበው ኒውስ ዩናይትድ ማንቸስተር ዩናይትድን ቢያሸነፈው ሶስት ለዜሮ ወይ አራት ለዜሮ በሆነ ውጤት ቢያሸነፈው ማንቸስተር ዩናይትድ አስራ ሶስተኛ አስራ አራተኛ ከመሆኑ በላይ ውርደት አይደለም። ለእኔ ለእኔ አሁን ያለበት እውነት ማንቸስተር ዩናይትድን የሚመጥን አይደለም፣ ለማንቸስተር ዩናይትድ የሚገባ አይደለም። እሱን አክሰብት አድርጎ ቤስት ዲሲሽንን መወሰን ነው የተሻለ የሚሆነው። እስከ ዛሬ ይሄ ሁሉ ጨዋታ ተሸንፎ የመጣ ቡድን ሶስት ለዜሮና አራት ለዜሮ ተሸነፈ ብለሽ ምንም የተለየ ስሜት አይፈጥርብኝም። ግን ከዛስ በላይ ቢሆን ብለ አስበው ይሁን ምንም እኮ አሁን ለአምስትም ስድስትም ሰባትም ቢሆን ምንም የሚፈጥረው ስሜት የለም። እንደዛ ይሆናል ብያ ላስብም። መቶ ለዜሮ ቢሆን ምናምን ልትይ ነው አይደለም? መቶ ለዜሮ አይደለም፣ አይመስለኝም ብልሽ መቶ ለዜሮስ ምናምን ልትይኝ እንዳ አይደለም ለእኔ ይኸውልሽ ሳምሬ ማንቸስተር ዩናይትድ ከመውረድ እና ካለመውረድ ጋር ተያይዘው ስሙ የተነሳለት ደጋፊው ላይ የሚፈጠረው የሚያሳዝን ስሜት በላይ የለም። ይሄ ማክሲመሙን ሂዩሚሌትድ ከሆንሽ የሚያሳፍር ነገር ካጋጠሽ ማክሲመሙ ዝቅ ያለ ነገር ቴስት ካደረግሽ በኋላ ከዛ ያነሱት ነገሮች እንደ ትልቅ እንደ ቢግ ዲል ሊወሰዱ ይገባሉ ብዬ አላቅም፣ አላምንም። እኔ አስራ ሶስተኛ አስራ አራተኛ አስራ አምስተኛ እየዳከረ ወደ ላይ ከሚመጣ ይልቅ ታች ያሉት እሱ ላይ የመድረስ እድላቸው ሰፊ ነው እየተባለ ሬሌጌሽን ኮንሲ እንትን ይደረጋል፣ ፖስብል ነው ሲባል ሊያጋጥም የሚችል ነገር ነው ሲባል እና የማንቸስተር ዩናይትድን ስም እንደዚህ ባሉ ጉዳዮች ላይ ሲያነሳ እንደቆየ ሰው ወይም ሲባል እንደሰማ ሰው እኔ እንትን አለ ግን እኔ እንጃ ብቻ የኦናና ስህተቱ ሳይሆን እኔ ግራ የሚያጋባኝ የምሬን ነው ምንም የሚመስሉ አይመስለኝም ኖርማል ነው የሚሉት ነገር አለ አዎ ብዙ ጊዜ እንደዚያ ስምንቴ ምናምን ብለሻል አይደል ወደ አራት አምስት ላይ ኖርማል ነው እዚህ እስከ አራበ ፉ ምናምን ይልሻል ለነገሩ ትላንትም አይ እሱ አላለም፣ ግን ይህንን ስህተቱን በተመለከተ ያው አሞሪም ማለት የሚጠበቅባቸውን ነገር ነው ያሉት ብዬ ነው ማስበው። ስህተቱን በተመለከተ ለኦናና ብቻ ማንቸስተር ዩናይትድ ሲጫወት የሚሰሩ ስህተቶች ለአንድ ተጫዋች ብቻ ተነጥለው የሚሰጡ አይደሉም፣ የጋራ ስህተቶች ናቸው የሚል አስተያየት ሰጥተዋል። ግን ትላንት ትንሽ ለየት ካለ ነገር ካስተናገዱት ወይንም ካደረጉት ነገር መካከል አንደኛው ተብሎ እንደ ቶኪንግ ፖይንት የሚነሳው ነገር በጨዋታው ላይ እስካሁን ከማንቸስተር ዩናይትድ ጋር ሰላሳ ጨዋታዎችን አደረጉ ሩበን አሞሪ በእነዚህ በሰላሳ ጨዋታዎች ላይ ይህ በቃ የማይቀየር የምርጥ አስራ አንድ የላቸው እንደዛ ተብሎ በየጨዋታው ላይ በተደጋጋሚ ተከላካይ ላይ እነዚህ ናቸው መሀል ላይ አጥቂ ምናም ብለን የምንናገረው ነገር የለንም፣ በነዚህ በሰላሳ ጨዋታዎች ምክንያቱም አይነኬነት የለም ገና ስራ እየሰሩ ነው ተብሎ ስለሚታሰብ በዛ ሂደት ውስጥ ነው የሚገኙት። ግን በትናንትናው ጨዋታ ላይ እንደ አጋጣሚ ከማንቸስተር ሲቲ ጋር ሲጫወቱ የተጠቀሙትን ሙሉ ለሙሉ አሰላለፍ ነበረ ይዘው የገቡት። ይሄ ደግሞ ትንሽ ሲያስወቅሳቸው ነበረ ምክንያቱም ራስመስ ሆጅለንድ በድጋሚ የጨዋታ ጀማሪ እንዲሆን እድልና ፍቃድ የሰጡበት ነው። ይሄ ለምን ሆነ መሆንም የለበትም ብለው ሰዎች እየተነጋገሩበት ነው። እንደገናም እሱም ያው በጨዋታውም ላይ ያን ያክል ለውጥ መፍጠር የቻለ ተጫዋች ሆኖ የተመለከትንበት እድል የለም። ይሄ አንድ ጨዋታው ላይ መነሳት ያለበት ነጥብ ይመስለኛል። ሌላ ለማንችስተር ዩናይትድ እንደ አንድ በጣም ጥሩ ነገር መነሳት የሚኖርበት ዮሮ የመጀመሪያ ጎሉን ለማንችስተር ዩናይትድ ትላንትና በዩሮፓ ሊግ ላይ ያስቆጠረበት ነው እና በቀጣይም ደግሞ ማንቸስተር ዩናይትድ ጋራ ትልቅ ተስፋና እድል ካላቸው ተጫዋቾች መካከል መጠቀስ የሚችል ነው። የእሱንም ፐርፎርመንስና ሜዳ ላይ የሚያደርገውንም ነገር ብዙ ጊዜ ወደውና አድንቀው የሚናገሩ ሰዎች ነበሩ። ስለዚህ ለእሱም የተሻለ ምሽት እንደነበረ መነሳት ይችላል። እነዚህ ነገሮች እንግዲህ መታየት ያለባቸው ናቸው። በቀጣዩ የውድድር ዓመት የማንቸስተር ዩናይትድና የአጥቂ መስመር ተጫዋችም ጉዳይ በቃ በጣም መታሰብ አለበት ተብሎ ነው አሁንም ድረስ አስተያየት እየተሰጠ የሚገኘው ከጨዋታው በኋላ ሩቤና ሞሪም አስተያየት ሲሰጡ ነበረ። ደህና ነው ያደረግነው ነገር የነበረን እንቅስቃሴ በጣም ጥሩ ነው እና ከጨዋታ ጨዋታ ደግሞ እየተሻሻልን ነው የሚል አስተያየትም ሰጥተዋል። እና ይሄኛውን አስተያየታቸውን በተመለከተ የተለያየ ሀሳብ ሲሰጥ ነበረ የሰማሁት። በተለይ በተለይ ደግሞ ስኮልስ የሰጠው አስተያየት ሩቤና ሞሪም በቃ እንደዚህ የሚሉት ማለት ስላለባቸው ነው። በቃ ስለሆነ ስለሚያምኑበት ቡድኑን ወይንም በተጫዋቾቻቸው እርግጠኛ ስለሆኑ የሚፈልጉትን ነገር ከእነዚህ ተጫዋቾች እያገኙ ስለሆነ ሳይሆን በቃ ይህን ከዚህ ውጭ ሌላ አሰልጣኝ ሊናገር የሚችለው ነገር ስለሌለ ነው። አሁን እኔን ዛሬ ደህና ነህ ብትይ ደህና ነኝ እንደመለሽ ማለት ነው የሚባለው እሱ ስለሆነ፣ ለምሳሌ በምንም ሁኔታ ውስጥ ብትሆኚ ደህና ነሽ ስትባይ ም ነው ብትይ ደናነኝ ነው ሰምሀው፣ ትላለች እንደዛ ካልሆነ መስጠቀር። እሺ፣ ለማንኛውም እሱ የተናገረው ነገር እኔ እንደውም እሱ ጠንከር ያለ ነገር ነው የተናገረው። ማለት የተጠቀመው ቃል ሩበን አሞሪም ይህንን ቡድን የሚወዱት አይመስለኝም ነው ያሉ፣ በቃ የሚጠሉት ነው የሚመስለኝ ብሎ አስተያየቱን ሰጥቷል። ና ግን በሚዲያ ላይ ወጥተው በሚናገሩበት ጊዜ ግዴታ ከጨዋታ ጨዋታ እየተሻሻልን ነው ብለው አስተያየት ይሰጣሉ፣ ግን መሻሻል ደግሞ አለባቸው። አሁን በተችላይል ላይ ሩበን አሞሪም የማንቸስተር ዩናይትድ ጨዋታን ሲመሩ በደንብ አድርጌ ነው በቃ የቅሬታ አይነት ፊት ደስታ ያልሆነ የመጨነቅ አይነት ፊት ነው የምመለከተው እና ያ ደግሞ የሚነግረኝ በጣም ብዙ ነገር አለ ብሎ እሱም አስተያየት ሲሰጥ ነበረ። የሚጠበቅ ነገር ይመስለኛል። እኔ የአውሮበን አሞሪም ደስተኛ ናቸው በማንቸስተር ዩናይትድ ተጫዋቾች ወይም በሜዳ ላይ በሚገኘው ውጤት ብሎ መናገር የሚቻል አይመስለኝም። እኔም ሳስበው ያው አንድ የሚፈልጉትን ተጫዋች ነው እስካሁን ድረስ ያስፈረሙት የዶርጎ ጉዳይ። ከዛ ውጭ ባሉት ተጫዋቾች ነው ነገሮችን ለማስተካከል እየተሞከረ የሚገኘው። ያ ምን ያክል ተስፋ ሰጥተዋል ተስፋ አልሰጥም የሚለው ሌላ ነገር ቢሆንም አሁን ባለው ሁኔታ ግን ቅሬታ እንደሚሰማቸው ነው ማስበው ነኝ። ከሚጠበቀው በታች ነ አንዳንድ ጨዋታዎች ላይ ተጫዋቾች የሚያደርጉት ነገር። ስለዚህ ሞሮፍ ስኮልስ ያለውን ትቀበዋል። ደስተኛ ናቸው ብዬ መናገር ይከብደኛል። ደስተኛ መሆኑ ሳይከብድም በዚህ በአሁን በምታየው ነገር፣ ከዛ በላይ ደግሞ በጣም ከባድ የሚያደርገው የሚመስለኝ ነገሩን እኔ ነገሩን በጣም ከባድ የሚያደርገው ነገር የመስተካከያ መንገዱም ጠባብ መሆኑ። አሁን ኦናናን ማባረር እየፈለግሽ ያለሽን ትንሽ ነገር ለአጥቂ ላአርገው ነው ምት አጥቂው ጋር ስታደርጊ እዚህ ጋር ችግር አለ፣ እዛ ጋር ነገር ስታደርጊ የሆነ ነገር አለ፣ ገንዘብ እንደልብ የለም። እና በጣም ከባድ ነው። ቢደብራቸው የሚፈረዳ አይመስለኝም ነው፣ አይ የሚጠበቅም ነው። እኔም እንደማስበው የሚጠበቅም ነው፣ ምክንያቱም የሆነ ተስፋ የሚሰጥ የማስተካከል ሁኔታዎች አሉን ብሎ በእርግጠኝነት ለመናገር የሚያስችል አንተ እንዳልከው የመውጫ መንገዱ በጣም ጠባብ ነው እና ደግሞ ያንን የመውጫ መንገድ ከሚያሳምሩት ነገሮች መካከል አንደኛው የዩሮፓ ሊግ ስለሆነ የትናንትና ጨዋታ ላይ እንዲህ አይነት ውጤት ሲመዘገብ በተለይ በተለይ በቃ ጨዋታውን እኮ ማንቸስተር ዩናይትድ መርቶ እኮ ጨርሶ ነበር፣ አሸንፎ ነበር እና ዘጠና አምስተኛው ደቂቃ ላይ በራስ ተጫዋች በተፈጠረ ስህተት አማካኝነት ይህ አይነት ሁኔታ ሲፈጠር ብዙ ስሜትን የሚጎዱ ነገሮች ይኖሩታል። ለተጫዋቾቹም ብዬ ነው ማስበው፣ ለሮበና ሞሪም። ስለዚህ አሁን በነገራችን ላይ በኖርማል እንደዚህ አይነት ውጤት እኮ ቢመዘገብ ከሜዳ ውጭ ሁለት ለሁለት እኮ ቆንጆ ነበር ያውም ማንቸስተር ዩናይትድ እንደሚቸገር እየተቸገረ እንደሆነ ምናምን ለምናውቅ ለኛ ይሄ መጥፎ ውጤት እኳ አልነበረ። ነገር ግን አንደኛ እስከ 88ኛው ደቂቃ ላይ እስከ ዘጠና አምስተኛው ደቂቃ ድረስ ሁለት ለአንድ እየመራሽ ነው ጌም ኦልሞስት ኦቨር አልቆ አልቆ ጌሙ ያንን ውጤት ኪፕ አድርጎ ይዞ መውጣት ነበረ ብለሽ ስታስቢው ቅሬታውን ከፍ ያደርገዋል ወይ መከፋትሽን ከፍ ያደርገዋል ወይም ውጤቱን በደስታ እንዳትቀበዩ ያረግሻል። ሁለተኛው ጎሉ የገባበት መንገድ አሁን በኦናና ደረጃ ያለ አንድ ግብ ጠባቂ እንደዛ አይነት እንኳስ በዚህ አይነት መንገድ ነው ነ እውነት እንደዚህ ነው የሚዳነው፣ ያኳስ አልጠቀለለውም እንጂ ስጦታ ነው ያል፣ ከምር እንደ ስጦታ ነው የሚቆጠረው። አልጠቀለለው ይከፈት ምናምን አይደለም፣ ከፍቶ ነው የሰጠው። ጠቅልሉን ማለት ነው የስጦታ ውቃሁን ከፍቶ ሰጠው። እና ሁላችሁ ይከፈት አሳዩን ምናምን ከማለታችን በፊት ነው። ለማንኛውም አላለፈውም አላለፈውም ነው። መልካም። ለማንኛውም ማንቸስተር ዩናይትድ መጥፎ ውጤት አይደለም፣ እውነት ለመናገር በኦልድ ትራፎርድ የሚደረገ የቀጣዩ ሳምንት የመልስ ጨዋታ በጣም ወሳኝ ነው። ከዚህ አንጻር ቢያዩት የኒውካስትሉን ጌም ለእኔ በጣም ጥሩ ነው ብዬ ነው የማምነው። አዎ የኒውካስትል ጨዋታ አለ። ከዛ በኋላ እንደገና የሊዮን ጨዋታ አለ። የማንቸስተር ዩናይትድ የኒውካስትሉን ጨዋታ የሊዮን ጨዋታ እንዳለባቸው እያሰቡ ቢጫ ቢጫወቱት ልጆቹ ላይ የሚኖረውን ፋቲክ ወይም ድካ ምናምን ነገር ለመቀነስ ለአንዳንድ ተጫዋቾቻቸው እረፍት መስጠትም ካስፈለገ ማድረግ ነው የሚሻለው። ይሄ ምንም የምታመጭበት ውድድር አይደለም። ፕሪሚየር ሊግ ገብቶሻል። ይሄ ብቸኛ ውድልሽ ከሆነ በዩሮፓ ሊግ ሳክሲድ ማድረግ ለሱ ሞር ፎከስ ቢያደርገው ትክክል ነው ብዬ ነው ማምነው። ኢንጁሪ ቢያጋጥመው አለኝ በምትኝ ተጫዋች ላይ እንትን ይላል። የድካም እኮ ነው ብለሽ የምትናገር ሰው አልነበረ። አሞሪም በተደጋጋሚ እኮ አንዱ የማንቸስተር ዩናይትድ ተጫዋቾች ላይ የሚታይ ድካም ድካሙ ድካሙ ድካሙ ይላል እና፣ አሁን በተከታታይ ቀናት ማንቸስተር ዩናይትድ የተጫወታቸው ጨዋታዎችን ስትመለከች ጨዋታዎቹ በጣም ትልልቅ ናቸው። ትልልቅ ጨዋታዎችን ነው እኮ ያደረገው። ከኖቲንግሃም ፎረስት ጋር ተጫወተ አይደል? በማንቸስተር ሲቲ ጋር ተጫወተ፣ ከሊዮን ጋር ተጫወተ። አሁን ከኒውካስል ጋር ሊጫወት ነው፣ እንደገና መልሶ ከሊዮን ጋር ሊጫወት ነው። እነዚህ ጨዋታዎች ከባድ መሆናቸውና ተከታትለው የሚመጡ መሆናቸው ነገሩን ከባድ ያደርገዋል። ከዚህ አንጻር ረፍት ለሚገባቸው ረፍት መስጠት ጥሩ አስተዳደር ነው ብዬ ነው ማምነው። በጥሩ መንገድ ማኔጅ ያደረጉት የምለው ያኔ ነው ልልሽ ፈልጌ